የአማራ ፋኖ ኃይሎች በባህር ዳር ከተማ ዙሪያውን ከባድ ውጊያ መክፈታቸው ሲነገርም ውጊያው የተጀመረውን በአርበኛ ዘመነ ካሴ ትእዛዝ መሆኑ ታውቋል። በዚህ ውጊያ ያገዛዙ ወታደራዊ አዛዥ መደምሰሱ ዛሬ እርፋዱን የወጡ መረጃዎች አመላክታሉ። ተጨማሪ መረጃ ለን በዝርዝር እንመለከተዋለን። የአገዛዙ ዋና ወታደራዊ ቁንጮ የሆነው ብርሃኑ ጁላ በጠና ታሞ ሆስፒታል መግባቱን ወታደራዊ ምንጮች ገልጸዋል። ምንጮቹ አክለውም የጦር ሰራዊቱ ለጊዜው በሌላ ሰው እንዲመራ ተወስኗልም የተባለው። የተተካውን አዛዥ እንዲሁም ስለ ህመሙ ምክንያት መረጃዎችን አሰባስበን ይዘን መጥተናል። በቆይታችን በስፋት የምታደምጡት ይሆናል። አዳሩን በወሎና በጎንደር ቀጠናም ትንቅንቁ ቀጥሎ ወሳኝ ድሎች መመዝገባቸው ሲነገርም፣ ከሸዋ ቀጠናም ሰበሬ አንድነዚህን አሰምቷል። ሁሉንም መረጃዎች በዝርዝር ታደምጡታላችሁ ሰላም ጠና አስጥልን ክብራን ቤተሰቦች፣ እንደምንቆያችሁም ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያ አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ጀምራል። በቆይታችንም ቀደም ሲል ባርስቲ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትትና ይጠይቅን። በቀጥታ ወደ ዝርዝር መረጃዎች አለፍን። በድጋሚ አብራችሁን ቆዩም የአራት ኪሎ መንበረ ስልጣን ተቆጣጥሮ የሚገኘው የብልጽግና አገዛዝ ሀቀኛ የውይይትና የሰላም በሮችን ክርችም አድርጎ በመዝጋት ጦርነትን የሁሉም ችግሮች ብቸኛ የመፍቻ መሳሪያ አድርጎ በመጠቀም ሀገሪቱን በጦርነት ማመሱን ቀጥሏል። የጠቅላይ ሚኒስትር አብይ አህመድ የመደመር አገዛዝ ወደ ስልጣን ከመጣም ከሰባት ዓመት በላይ እንደሆነ የሚታወቅ ሲሆን ባለፉት ሰባት ዓመታት ውስጥም በአነስተኛ ግምት ከአንድ ሚሊዮን በላይ የሚሆኑ ትውልደ ኢትዮጵያውያን ንጹሐን ሰዎች ህይወታቸውን አጥተዋል። ከዚህ ያልተናነሰ ህዝብም አካል ጉዳተኛ መሆኑም በየዕለቱ የሚወጡ መረጃዎች ያሳያሉ። ከሁለት ሚሊዮን በላይ የሚገመት ህዝብም ከመኖሪያ አካባቢው እየተፈናቀለም ለስደት ሲዳረግ፣ በብዙ ሚሊዮኖች የሚገመት የሀገር ሀብትና ንብረትም የወደመ ሲሆን በብዙ ሚሊዮን የሚቆጠሩ ህጻናትም ከትምህርት ገበታ ውጭ ሆነዋል። ከሁሉም በላይ የህዝቡ አንድነትና ማህበራዊ ትስስር በከፍተኛ መጠን ተበጣሶም እንደ አንድ የሀገር ልጅ ሳይሆን እንደ አንድ ጠላት እየተያየም በጭካኔ መገዳደልም ተለማምዷል። ይህን ሁሉ የአገሪቱን ምስቅልቅል ለማስቆምና የተቃጣበትን ይሉን አደጋ ለመቀልበስ ደግሞ የአማራ ፋኖ ከፍተኛ ተጋድሎ እያደረገ ያገዙ መዋቅር እያፈራረሰ ሲሆን በህዋትና በሻዕቢያ ተማርኮ የነበሩም በብልጽግና ዘመን በብሔር ኮታ ጄኔራልነት ማዕረግ የታደላቸው የብልጽግና ወታደራዊ አዋጊዎችን በወታደራዊ ሳይንስ በአቅም በክህሎትና በልምድ ተበልጠው በፋኖ ኃይሎች ሽንፈትን እያስተናገዱም ይገኛሉ። ትናንትና ዛሬ አዳሩን በጎጃም በጎንደርና ቦሎ ትልልቅ ድሎች የተመዘገቡ ሲሆን በጎጃም ባህር ዳር ዙሪያ በጭስ አባይና በወንድ አጣት መስመርም ያገዙ ኃይል መንቀሳቀሱን ተከትሎ በአርበኛ ዘመነ ካሴ ትዕዛዝ የአማራ ፋኖ ብሔራዊ ኃይል የቴዎድሮስ የፋኖ ኃይሎች ከባድ እርምጃ እንደተወሰደበትም ታውቋል። በዚህ ጥቃት በሚሊሻ የተመራ ወደ ቀጠናው ያቀናውን ያገዙትን ወታደራዊ አመራርን ጨምሮም በርካታ የመከላከያና የአድማመተና ኃይሎች ተደምስሰዋል ም ነው የተባሉም በጎንደር ቀጠናም እንዲሁ በተደረገ ተጋድሎም ደለጎና ደንቢያ ላይ በርካታ ያገዙ ኃይሎች ከፍተኛ ጥቃትን ማስተናገዳቸውን ከቦታ የደረሱ መረጃዎች ያሳያሉ። በተመሳሳይ በወሎ ቀጠና ዞብልና አካባቢ ላይ በተፈጸመ የደፈጣ ጥቃት አጋዙ ከፍተኛ ጥቃት አስተናግደዋል ም ነው የተባሉ ይህ በእንዲህ እንዳለም ከሸዋ ቀጠና ደግሞም የአንድነት ዜና እየተሰማ ሲሆን እንደ ምንጮች ገለጻ ከሆነም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ያሳምነው እዝና በአርበኛ መከታማሙ የሚመራው የሸዋ ጠቅላይ ግዛት እዝ አብረው ለመስራትና አንድ ሆነው ለመውጣት ውይይታቸውን ማጠናቀቃቸው ሰምተዋል። ከሰሞኑ በሸዋ ቀጠና ተዋጊው ኃይል በጠየቀው ጥያቄ መሰረት አርበኛ መከታማሙና አርበኛ ደሳ ላይ ሲያስብሸውም ለመነጋገር ወስነው ተመካክረዋል የሚሉት ምንጮቹም ስላለው ቅድመ ሁኔታ ዝርዝር መረጃውን ሙሉ በሙሉ ባይነገርም አንድነቱ ግን እየሰመረ ሲሆን፣ በሸዋ ተለያይቶ የቆዩት ሁለቱ እዞች እርስ በርስ መታኮሳቸውን አቁመው በአንድ ላይ ለመስራትና አንድ ወጣት ድርጅት ይዘው ለመውጣት ተነጋግረው መጨረሳቸውን ገልጿል። እኛም ዝርዝር መረጃው እንደደረሰን ወደ እናንተ ክቡራን ቤተሰቦች የምናቀርቡ ይሆናል። ከዚሁ ጋር በተያዘ ግን አርበኛ መክተማሞም በሸዋ ቀጠና ከዚህ በኋላ የእርስ በርስ ግጭት አይኖርም ሲል ከሰሞኑ መናገሯ አይዘነጋም። በዚህ ሁሉ መካከል ከአማራ ክልል ጦርነት ጋር ተያይዞም በናብይ አህመድ በኩል አዳዲስ ውሳኔዎች መተላለፋቸው እየተነገረ ይገኛል። የብልጽግናው ቁንጮ ጠቅላይ ሚኒስትር አብይ አህመድ አሁን ላይ እስከ ህዳር ሰላሳ ድረስ የጠናከረ ዘመቻ በማድረግ ክልሉን ከፋኖ ኃይሎች ማጽዳት አለብን በሚል መጠነ ሰፊ ጦርነት ለመክፈት ወስኗልም የተባሉ ይህ ውሳኔያቸው የሰምር ዘንድም በርካታ ድሮና ከበድ ያሉ መሳሪያዎችን በገፍ ማስገባታቸውም ተሰምቷል። ከዚህ ተጨማሪ አብዛኛው የመከላከያ ህዝብ መካኒዝም ተጠናክሮ ለአንድ ወር አማራ ክልል ገብቶ እንዲዋጋ ውሳኔ ላይ የደረሱ ሲሆን ውጊያውንም የመጨረሻ ዕቅዳችን ሊሆን ይገባል ማለታቸውም ተነግሯል። በዚህ ውጊያም ፋኖን ማሸነፍ ካልተቻለም ሰራዊቱ እንዲወጣና ክልሉን አድማ ብተናና ፖሊስ፣ እንዲሁም ሚሊሻ ከሚሊሻ በተጨማሪ ፌዴራል ፖሊስ እንዲያግዛቸው ውሳኔ ማስቀምጣቸውም ተመላክቷል። ከዚህ ጋር ተያይዞ እና አረጋ ከበደ ክልሉ ላይ ይቀራሉ በተባሉ ኃይሎች ክልሉን መቆጣጠርና መያዝ ካልቻሉም ለአማራ ፋኖ እንዲቆጣጠረው ተደርጎና አብይ አህመድ ድርድር ለማድረግ ሀሳብ እንዳላቸውም የደረሱ መረጃዎች

ከዚህ በመነሳትም መከላከያ ሰራዊቱ ክልሉ ለቆ ከወጣም ፋኖ ቀናት ሳይወስድበት ክልሉ ሊቆጣጠርና ሊረከብ እንደሚችልም ተገምቷል። በዚህም ውጥረቱ በባህር ዳር ከተማ አይሏል ተባሉ። አብይ አህመድ በየጊዜው በክልሎችም እንዲሁም በሀገሪቱ ድንበር ጦርነት እየጎሰመም ሀገሪቱን የጦርነት ቀጠና አድርጓት ይገኛል። በሀገሪቱ ዜጎች ከቦታ ቦታ ተዞሮ መስራት ቀርቶም ላባቸውን አፍሰው ያፈሩትን ሀብት ንብረት በጠራራ ፀሐይ እየተዘረፉም ይገኛሉ። በአንዳንድ አካባቢዎች ሰዎች የዘር ግንዳቸው ተቆጥሮም እርጉዝ እናቶች፣ ህፃናት፣ ወጣቶችና አባቶች አሁንም እየተገደሉ ይገኛሉ። ከዚህ በፊት በተለያዩ ሀገሪቱ ክፍሎች ለውጥ መጣ በሚል ከዳር እስከ ዳር በተለያዩ ሁኔታዎች ሀገሪቱ ውስጥ እናጤ የቆየች ሲሆን አሁን ደግሞ በአንጻሩ ተገልብጦም ሀገሪቱ በጦርነት እየተናጠ ይቀጥላለች። የለውጥ ኃይል ነኝ ኢህአዴግ ውስጥ የነበርን ብንሆንም እኛ ግን እንለያለን ያሉት የብልጽግናው ቆንጮዎችም ብልጽግና የተባለ ፓርቲ አቋቁመው ህዝቡን ለመከራም ሀገሪቱን ደግሞ መቋሚያ የሌለው የሚመስል ትርምስ ውስጥ እንድትገባም አድርገው ይኸው ድፍን ሰባት ዓመታቶች ሞልተዋል። በየቦታው ደም መፋሰስ፣ ረሃብ፣ ጦርነት፣ የኢኮኖሚ ድቀት፣ የህዝብ ተስፋ መቁረጥና ከሚኖሩበት ከሚኖርበት ቦታ በሰላም ወጥቶ መግባት ብርቅ በሆነበት ጊዜ ላይም ተደርሷል። የሀገሪቱን የህግ የበላይነት ያስከብራል የተባለው መንግስት ራሱ ጦርነት ናፋቂ ሆኖ በሚከፍተው ጦርነት በየቦታው መሳሪያ የታጠቁ አካላት የመንግስትን መዋቅር የሚቆጣጠሩበትናም ና የራሴ የራሳቸውን አስተዳደር የሚዘረጉበት ሁኔታ የተፈጠረ ሲሆን በተለያዩ የሀገሪቱ ሉዓላዊ ግዛቶች ውስጥ ጎረቤት ሀገራት በጉልበት ዘልገቡ በመግባትም የሀገሪቱ ሉዓላዊ ድንበር ተደፍሮም ዳንድንበሯ ያለ ጠባቂና ካልካይም በጎረቤት ሀገራት ተወሮም መያዙም እያደባባይ ህግ ነው። ሆኖም እነ አብይ አህመድ ግን በበልጽገናል ገናል ዳር ድንበራችን አስከብረናል እያሉም ፕሮፓጋንዳቸውን እየነዙም ቀጥለዋል። የኢትዮጵያን ግዛት ከወረው ሀገራት ውስጥም ደቡብ ሱዳንና ኤርትራ የሀገሪቱን ግዛት ጥሰው በመግባቱ ደረሳቸው የመቀላቀልና የራሳቸውን አስተዳደር እስከ መዝርጋትም ደርሰዋል። በዚህም የሀገሪቱ ክብር ተዋርዷል፣ ሉዓላዊነቷም ተደፍሯል። በተለይም ባለፉ ስድስት ዓመታት የውጭ ጉዳይ ፖሊሲ በአንድ ግለሰብ ፍላጎት ብቻ በመስረት ሀገሪቷን ተገማች ሀገር እንዳትሆነ አድርጓታል። የለውጡ ኃይል የሚለው መንግስት ተመጣሁዲም በኢህአዴግ ጊዜ የሚሰሩባቸው የነበሩም የተለያዩ የሀገሪቱ ፖሊሶችን ወደ ጎን ትቶም ጠቅላይ ሚኒስትሩ ራሳቸው ፖሊስም ህግም ሆነው አሉም። ይህ በእንዲህ እንዳለ የመከላከያ ሰራዊት አዛዥ የሆነው ብርሃኑ ጁላ በጠና ታሞ ሆስፒታል መግባቱን የሚያሳዩ መረጃዎች ወጥተዋል። ብርሃኑ ጁላ አሁን አጋጥሞታል በተባለው ከፍተኛና ድንገተኛ ህመም ምክንያት ወደ ጦር ኃይሎች ሆስፒታል መግባቱም ተረጋግጧል። የህመሙ ምክንያት በውል ባይታወቅም ማርሻሉ ግን በአሁኑ ሰዓት ኮማ ውስጥ ናቸው እየተባለ ይገኛል። ይህን ተከትሎም የጦር ሰራዊቱን ሙሉ በሙሉ ለጊዜውም ቢሆን ብርሃኑ በቀለ እንዲመራው ከአራት ኪሎ ትእዛዝ መሰጠቱንም ወታደራዊ ምንጮች ለሚዲያችን ገልጿል። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበርም። በቀጣይ ሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።